እሺ ውዶችዬ፣ ዛሬ የማሳያችሁ ምግቤን ነው ማለት ነው። እራብ ባለው የራብ ቤት ነው መስራት አንችልም ብላችሁ ብዙ ለምታወሩ ሀበሻዎች ማለት ነው። እራብ ቢርባችሁም ቢጠማችሁም፣ ስራው ቋሚ ተሆነ ስራው ደሞዙ ጥሩ ተሆነ ችግር የለውም እየገዛችሁ መብላት ትችላላችሁ፣ ወይም እየሰራችሁ ማለት ነው። ማየት ማመን ነው። ብዙዎቹ እራብ ቤት ነው እየሰሩ እየገዙ አረቦቹ አይሰጡንም እያላችሁ እያማረራችሁ የምትወጡ ማለት ነው ተሸውዳችኋል። አሰላሙ አሊኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? ሰላማችሁ ብዝት ትትርፍ ይበልልኝ። ለቻናል አዲስ የሆናችሁ ሸላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኑን የነጭ ነጫን እንቅጭ እንቅጫን ልንገራችሁ ማለት ነው እና ራብ ቤት ነው እየገዙ አይሰጡንም። ይሄንን ብራችንን ሰርተን ለራሳችን እዚሁ ልንበላበት በላበት ነው ወይ ትላላችሁ? መጀመሪያ እናንተ ትትቆሙ ነው ለኢትዮጵያ ጭቃ ቤትም ሆነ ለቤተሰቦቻችሁም የምትሆኑት ማለት ነው። አለበለዚያ ያሰራለሁ ብለሽ ያሰብሽው ጭቃ ቤት ለቤተሰቦች ተገነ ሆናለህ የምትዩ ዜሮ ሆነሽ ሬሳቸው ሬሳሽ ነው ከዚህ የሚሄድ ላቸው ማለት ነው። እንኳን ልታስደሰቻቸው ማለት ነው። ለምን አልበላሽማ ተጎርተሻል አልጠጣሽማ። እና ብሉ፣ ስሩ፣ ብሩ በቃ ሰጧችኋል አልሰጧችሁ። እነሱን አጠብቁ፣ ጀዋሊዛችሁ ተመንቀዋለል። ስራችሁን በአግባቡ ስርት አድርጋችሁ ጽዲያታችሁን ስራችሁን ጭር ስትታረጉ ስልካችሁን ትነካካላችሁ ማለት ነው። ከዛ ስሩ፣ ብራችሁን በወርመሽም አያስቀሩባችሁ የሚሰጧችኋል አደል። ይህን የመሰለ እንጀራ ወይ ጋግራችሁ ወይ ጠልባችሁ ትበላላችሁ። ይህ አሁን የጤፍ ነው፣ ተመልከቱት

እንጀራ ምንም ቢሆን ማለት ነው። እንኳን ይሄ የጤፉ የፍርኖ ዱቄቱ እንጀራ ቢሆን ራሱ እሁር ቁጭ ነው የሚለው ተማይረባ ሩዝ ምናምን ተምበሉ ማለት ነው እንጀራቸው። ይው አሁን ትምላችሁ ትማየው እንደዚህ እያጠቀለልኩት ማለት ነው ባይዘዎ እኔ አረብ ነው የሚመስለው አያችሁት። ትጀ እንደ አረብ ነው እንጂ አሁን ይሄ ማን ነው ሀማምና ሽንት ቤት የሚያጥብጅ ይመስላል። እንዲ ወይም መጥበህ የሚያጥብጅ አይመስልም ው እንዴዛ እያሻወት ተመልከቱ እንጀራ ተመልከቱ ዘይ ማህዋ ማለት ነው። እንዴት ዘያሽሁት እና እንዴት ዘህ ጥቅለል አርጋችሁ አራዲያ አቦ እንዴ ጉራጌ እግር የለኝ እንዴ ይሰራል፣ ፈርግጦ ሰማይ ደርሶ መሬት ገብቶ ይሰራል። ጉራጌ ይበላዋል አልኳቸው። ይለብሳል፣ ይበላል፣ ይደሰታል፣ ጥሪት ይይዛል። እኛ እንዴው ዝምለን፣ እንዴው ዝምለን፣ ወይ አንበላ ወይ አንሰራ ወይ ጥሪት የለን ወይ አንለብስ ወይ አንደሰት ዝምለን። እንደው ኑሮውን ጉራጌ ይኑርበት። እንዴት አድጋችሁ? ቢስሚላህ ዋይ ዋይ ዋይ ዋይ ጫሙ እጆቼ በአንድ ገብተው ነበር ማለት ነው። አፌ ውስጥ ሳብኳቸው እንጂ እንዲያል ቆረጥማቸው። አያችሁት? እጨፍ እንጆራይ ቃሪያችሁን ይሄን በሁለብር በሁለብር ብገዙ ይሄን የመሰለ ቃሪያ በቃ ውሃ ያጣጣችኋል። ቀጠልት ያደርጋችሁ ለጥርሳችሁም ለእናንተም ሸነጥ ያደርጋቸዋል። ጥርሳችንም የሚያቃጥል ነገር ያስፈልገዋል። ምክንያቱም ጥርሳችን ትንቦርሸው የሚዴማው የሚያቃጥል ነገር ስለማንበላበት ነው። የሚያቃጥል ነገር ትንበላበት የሚዴማው ይይዝልናል አይዴማም ማለት ነው። ግን የሚያቃጥል ነገር ታልበላን በቦረሽ ነው ሰዓት ጥርሳችን ይዴማል። ያብዛኛቸውን ጥርስ አይዴማም የማይል የለም። በተለይ በቡሩሹ ተቦርሹት እና እንዴት ጎብዛችሁ እየሰራችሁ ብሉ። እንደዛ ነይ ማነሽ፣ አታፍጭ፣ ነይ ላጉርስሽ፣ ልደርግምብሽ ባፍሽ። ነይ ያላ ማፍጠጥ የለም። ስልክ እየጎረጎሩ መስራት ነው። አው ወይ ዋው እኔ ዶሮ ወለ ስጋ ብቻዬን አይበላኝ እያለ ነው። አሁን ሰው ተሰራ በኋላ ጥርግ አድርጎ ይበላል። እኔ ለሀጫብ ነኝ። ተሰራው ትሰራው ስለሚሸጠኝ መብላት አልችልም። ይሄን ራሱ ቀን ሰርቼው አሁን ነው የበላሁት። አሁን ሴቱ ማሻላት ታገኘ ጥርግ አድርጎ ነው የሚበላው። አበላል ይችላል። እኔ ግን ለሀጫብ ነው ዝም ብዬ ለማናቸውም ሰው ላሰሪዎችም ሆነ ለእኔ መስራት እንጂ ስራ ነው እንጂ የሚቀናኝ ቁጭ ብሎ እንጂ ዝም መጎራረስ አልችልም። የሰራሁትን ወጥ ራሱ እየሸተተኝ ውይ፣ አድሬ ነው የምበላው፣ እና ለሀጫም ነኝ። እና እስኪ ላሳያችሁ። ጎረስ ጎረስ ስላልኩ ጠገብኩ አሁን በሁለት ጉራሽ

አ ስሪ አለቀ ወሬ ለምን የኔ ስለዲኒ አለቀ። እና ውዶች እየቀጣይ የምንገናኝ የነበረን ቪዲዮ እዚህ ላይ ያቆማል። ወሰላሙ አለይኩም ወራህመቱላህ ወበረካቱ ሸላዩ። ሰብስክራይብ እያደረጋችሁ አበረታቶች። ባይ ባይ